አሰላም አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ የዩቲዩብ ቤተሰቦች እንደምን ያላችሁ? እኔ ደህና ነኝ፣ አልሐምዱሊላሂ ረቢል አላሚን። እንግዲህ ባለፈው ቪዲዮ ስልኬ ጠፍቶብኝ ብያችሁ ነበረ እና ስልኬ ጠፍቶብኝ ብዬ ነበረ ቪዲዮ የሰራሁት እውነትም ስልኬ ጠፍቶብኛል ማለት ነው። እና ዛሬ ደግሞ በሌላና በአዲስ ርዕስ መጥቼላችኋለሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ፣ ላይክ ያላደረጋችሁ ላይክ እያደረጋችሁ፣ ሸር ያላደረጋችሁ ሸር እያደረጋችሁ፣ ሰብስክራይብ እያደረጋችሁ

አይ አደለም። አካውንት መለስኩት። አካውንት መለስኩት ማለት አካውንቱን በቃ መለስኩት። ሄዶ ነበረ አካውንቱን ወደ ሌላ ስልክ ገብጨዋለሁ። አልተሰረቀም። ደስ ብሎ ነበር። አካውንት ደስ ማንሾካሾክ ነው የምታወራው ሌሊት ከሸታ ታይሰንሽ በቃ አትስደበኝ፣ ነገርኩሽ አትስደበኛል እኮ ነገርኩሽ። በቃ እንደውም እኔ አንቺ ጋር መዳከም አልፈልግም። ምን ማለት ነው መዳከም አልፈልግም ማለት? በቃ በእንዴት አይነት ስታይል ነው እንጂ እና ምን ተወል። ከደበረሽ በቃ መውጣት ትችያለሽ። ውጭ ለምን ደሞ በቃ እንትን በቃ ነገርኩሽ እንደ የመጣሁት

አይ እኮ ደርሶ መልስ ትኬት እኮ ነው ይዤ የመጣሁት። እየቀደምክ ዝሮ ዝሮ መቼም ማካሄድ ብለህ አስበህ ሊሆን ይችላል። በቃ ያጃጃለ ነው ማለት ነው ያኖራችሁ። አሁን ምን አለ፣ ጀርባ ጀርባችሁን ያሰራልኝ። አረብ ደግሞ ካረምኩ የምትይው ነው ነበር እንዴ? ደከመ ስትዬ ነበር። አሁን ምን አሁን አንተን ስራ አለልህም አንተን ስራ አለልህም አልኩ አንተን ስራ ብዬ አላስገድድህም። እኔ ራሴ ግን እሰራለሁ፣ መብቴ ነው። የምስራት መብት አለኝ፣ እሰራለሁ። አካውንቴን ሁለት ዓመት ሙሉ ለፍቼ ሞኒታይዝ አስደርጌ እክፍያ ደረጃ አስደርሼ እዚህ ድረስ የለፋሁበትን እንቅልፍ ያጣሁበትን አይኔ ሁሉ ጥቁር ያለበትን ቻናል እኔ በቀላሉ የምተውልህ

አትምታይ። ተው ረፍ። እዛው ለመርሽበት ጊዜ ያው ሂጂ ብሎኛል። ያው እየሄድኩ ነው። እኔ ደግሞ የቱ ቤን ካልሰራሁኝ እዚህች ቤት አልቀመጣትም። እንደ አባቴ እናቴ የት ነው የምትሄደው? ምን አውቅልሀለሁ። እ እናቴ እኮ ናት። ሁለት አመት እኮ ለፍቼ ለፍቼ እኮ ነው ነው የመጣችልኝ። ለምንድን ነው የምትሄደው? እናመልሳት። ምንድን ነው የለፈው? ሁለት አመት ሙሉ እኮ ስንከራተት እኮ እኔ ነበረው። አታስታውስም እንዴ? ምን ማለት ነው? እናቴ እኮ ናት እኮ ነው የለሰ። ታውቀው። እናቴ እንዴት ነው እሷ ጋር ሂድ የምትለኝ ምንድን ነው የምትለው ሀቢብ እሷ ጋር እንዴት ትሄድ ትለኛለህ እሷ አንተ እሷ መመለስ ሲገባህ እንዴት እንደዚህ ትላለህ በጭራሽ በጭራሽ በጭራሽ ባህሪ ሁሉ ተለዋውጣል ሀቢብ አዳሯን ምን እያለች እያወራች እንደሆነ አታውቅም እንዴ ቁስራ እኮ ነው አንተ በነገራችን ላይ ስለ ቴክኖሎጂ የምታውቀው ነገር የለም አንተ ቆይ እንደ ዘመኑ ሰው አሰለጥንም እንዲ አባቴ አስረዳህ አንድ ደኛ ዩቱብ በራሱ እኮ የሚከፍለው ብር አለ በዛ ብር እኮ ነው የምትተዳደረው። በዛ ብር እኮ ሳትለፋ በቀላሉ እኮ ራስህን መለወጥ ትችላለህ። ራስህን መለወጥ ቁጭ ብለህ ቤትህ እየሰራህ ራስህን መለወጥ ስትችል አንተ እንዴት አይሆንም ትላለህ? መጀመሪያ ሞክረህ ነው የምታየው። ሳትሞክር ደግሞ ምንም ነገር እንዲህ በገገማነት የሚባል ነገር የለም። በዛ ላይ ደግሞ አሁን በጸብ ሳይሆን በተስማሚነት በኋላ ከሞከራችሁ በኋላ ነው ማየት ያለብህ። አንተም አብረህ ብትሰራ ደግሞ ጥሩ ነው። አብራችሁ ስትሰሩ እኮ ሁሉም ነገር እኮ በአንድነት ነው በአንድነት ሲሰራ ደግሞ ሁሉም ነገር ይቀላል ስለዚህ ና አሁን አሁን እናቴን መልሳል ሀቢብ እኔ ከሶስተኛ ክፍል እንዳቋረጥኩት ታውቃለህ ከሶስተኛ ክፍል አቋርጬ ነው ነው ወደዚህ የመጣሁት ልንገርህ እናትህ ጋር ከተገናኘ ሰዓት ጀምሮ አንተ ባትኖርም አንተን ያሳደግነው ቀላል ሰዓት አይደለም ስለዚህ አሁን ምን እየሰራች እንደሆነ እኔ የማውቀው ነገር የለኝም። አላስፈቀደችኝም። ሰርታ መመለስ ሲገባት ይቱ ምን ምን የምትለው ነገር እኔ ብዙ ስላላስደሰተኝ ታይ ብያታለሁ። በልክና በመስማማት ነው የምንሰራው ወይስ ደግሞ በእልክ ነው? ቢሆንም እኮ አባቴ መጀመሪያው እኮ በልክ ሳላረጋችሁት ነው። አሁን ያ አልፏል፣ ችግር የለም። አሁን ግን በፍቅር አድርጋችሁ በደምብ ተስማምታችሁ ብሰሩ እና ደግሞ በእርግጥ እኔን ለማሳደግ ያሳለፋችሁት ጊዜ በጣም ይገባኛል። ታዳድጃችኋለሁ ያለፈው በቃ። አሁን እንኳን ለወደፊት ደግሞ ሰርታችሁ ሞክሩት። ስትሞክሩት እኮ ሁሉ ነገር ይቀላል። ሰርታችሁ በአንድነት በፍቅር ነው እንጂ የሚሆነ እኛ ራሳችን ተስማምተን ካልሰራን እኛ ላይ ማን ያስታርቀናል? እኛ ተጣልተን ቤተሰባችን ፈርሶ ትንሽ እንኳን በቃ ህሌናህን አይሰማም አባቴ። ትንሽ እንኳን ዘንድ በቃ ሰርተን ሞ ሚጠየም እያለቀሰች ስለሆነ ተቆጥተና ተመልስና እሷንም ትቆጣለህ። ልክ እኔ እንደዚህ እንዳልከው ሁሉ ስትሰራ ደስ ብሎ ነው። ይሄንን ደግሞ ወይኔን ማስረዳት ነበረባቸው በስነ ስርዓት። ለምንድነው ለምንድ ነው በድብቅ እና ስሰራ እያየህ ዝም የምትለው? ትክክል አንተስ ትልቅ አይደለህ? አንተ እኮ መጀመሪያውንም ብንነግርህ እኮ ሰለማትሰማ ነው። እንደዚህ እንደምትል እኮ ሳላወቅንህ ነው። እንደዚህ እንደምትል ሳላወቅን ነው። ግን አሁን አንተን ስንነግረህ መቀበል አለብህ። በቃ ያለፈው አለፈ። ካለፈ ደግሞ ይጠቅማል ነው የምትለው? አሁን ይሄ አዎ ይጠቅማል። እንዴት አወቅክ አንተ? መጥቀሙንማ ይኸው የኔ ጓደኞች እኮ አሁን እኮ አካውንታቸውን የእናትና አባታቸውን አካውንት እኮ ልከው እኮ ብር እኮ እየተከፈላቸው ነው። ይኸው አሁን እኮ ኢምራን እኮ ብር እየተከፈለው ነው በየወሩ እኮ ስምንት ስምንት ሺ ብር እኮ ይላክለታል። የእናትና አባቱ ደመወዝ ደግሞ የአባቱ ሀያ ሺ ብር አለ፣ የእናቱ ሰላሳ ሺ ብር አለ። እስኪ ለማንኛውም እስኪ ተቆጣትና እሷም ይህን ስራ ማቆም መሻል አለባት ነው እኔ እያልኩ ያለሁት። መልሳት፣ በኋላ እንነጋገራለን። ሚጠይም እንዳታለቅስ፣ ካስፈለገን ይወጣለሁ ዛሬ መልሳት። እሷም እሺ አትልህም። ሂድ መልሳት።